ሰላም ቤተሰብ እንዴት ናቸው? እግዚአብሔር ይመስገን ደህና ነኝ። ዛሬም አሪፍ በሆነ በጸጉር እስፕራይ ተመልሼ ወደ እናንተ መጥቻለሁ። ለእናንተ አዲስ የሆናችሁ ይህን ቻናል ሰብስክራይብ በማድረግ አሪፍ አሪፍ የሆኑ የጸጉር ማሳደጊያ ቅባቶች፣ ስፕራዮች፣ ትሪትመንቶች የምለቀቅበትና ስለ ጸጉር ውበት የምንወያይበት ይሆናል ማለት ነው። የቻይና ስለዚህ ሁላችሁም ጸጉራችሁን ማሳደግ ጸጉራችሁን ጤናውን ከማሳደግም በላይ ጤናማ ጸጉርን እንደማየት ማየት የሚያስደስት ነገር የለም። ይህ ቪዲዮ ደግሞ በላይክ ጀምሮ አዲሶች ግን ሰብስክራይብ ማድረግ እንዳረሱ። ቪዲዮ ደስ ካላችሁ ደግሞ ለጓደኞቻችሁ ሼር አድርጉ። ዛሬ እጀላችሁ የመጣሁት አሰራር አሳያችኋለሁ። የሮዝሜሪ ስፕራይ እጀላችሁ መጥቻለሁ። ሮዝሜሪ ብዙዎቻችሁ በብዙ አይነት መልኩ ተሰርቶ ለጸጉራችን እንደሚያገለግል ይታወቁታላችሁ አይደለም? አውዎ፣ የማይዋሽ እውነታ ነው። እጅግ በጣም አሪፍና ለጸጉር ማለስለሻ፣ ለጸጉር ፈጣን እድገት፣ እንዲሁም ደግሞ ፎርፎር እና የተለያዩ የቆዳ ማሳከፍን ለመከላከልና ጸጉራችሁ የምነቃቀል ከሆና እንዲሁም መስመር ያልያዘ ማለትም ለምሳሌ የጸጉራችን ዘለላ ብዙ ጊዜ የሚበጣጠሰው ጸጉራችን እንደዚህ ጫፉ ቀጥ ያለ ካልሆና ብዙ ጊዜ እንደዚህ የምተጣጠፍ ያለ መበጠር ስናበጠረው እንደዚህ የሚያስቸግር ሲሆን ነው ጸጉር በብዛት የሚረግፈውና ለብዙ ነገሮች ተዘርፈ ብዙ ጠቃሚ የተያሉ ነው። ሁላችሁም እንድትጠቀሙበት ላሳስባችሁ ወዳለሁ። እኔ እንግዲህ ቆርጬ የነበረውም ጸጉሬም እያደገ ምን ያህል እንደረዘመ ማየት ትችላላችሁ። የመጀመሪያ ጊዜ አይያዝም ነበረ። ይሄ ጸጉሬ በላቤ የተነሳ ተብላሽቶብኝ ነው። ጋይስ አዳዲስ ወደ ቻይና ላይ ዛሬ ለምትመጡት ወረድ ብላችሁ ቪዲዮዎችን ታገኙታላችሁ። ማለትም ይሄ ፊት ለፊት ጸጉሬ በላብ የተነሳ አልቆብኝ ታያችሁ። እነዚህ አዳዲሶች ናቸው። እናንተ ርዝማኔውን ብቻ ታዩ ይሆናል ውስጥ ውስጡ ለቄስ እንደተባለው ካሜራ ላይ ብዙ ላይ ይታያችሁ ይችላል ምናምን። እና ይሄ በዚህ በኩል እንዲህ ያለው እኔ እዚህ ሙቀት ሀገር ላይ ነው ያለውት ላብ አለ ፀሐይ ያለ የአየር መዛባት አለ። ከዛ አንፃር ፀጉር የተበላሽተው የነበረውን አዳዲስ ፀጉር በትሪትመንቶች እና በቅባቶች ያበቀልኩት ነው ማለት ነው። አሁን በደንብ ባበጥሬውን የመጣሁት ዛሬ አያ ሞሽ እጨዋለሁ። በመጀመሪያ አሰራሩ ሆነ እኔ ሰርች የጨረሸ ቪዲዮ በመደዳ ለመስራት ለናንተ ለመንገር ያህል ነው አሰራሩ አይታችሁ ተመለሱ፣ እንገናኛለን። በጣም ቀላሉ እዩት። ግን ለማንኛውም ግን ቀድሜ ላሳስባችሁ የምፈልገው ረዥም ሰዓት እሳት ላይ አታቃጥሉት። የሚሰጠንን ንጥረ ነገር ቫይታሚኖች፣ የፀጉር ማሳደግ ባጠቃላይ ለእኛ የሚሰጠውን ንጥረ ነገር በእሳት አታቃጥሉ። ብዙዎች ቪዲዮ ሰራ ያለውና አስር ደቂቃ አስራ አምስት ደቂቃ ሀያ ደቂቃ እሳት ላይ ስቀቅሉታ ያለው ኖ መሆን የለበትም። በጣም ከበዛ እንደዚህ የሚሰሩ ነገሮች ከአምስት ደቂቃ በላይ እሳት ላይ መሆን የለበትም። ከዛ በኋላ ግን ወዲያው አታጥልሉት። በደንብ መዝምዞ ከውስጡ ይዞልን እንዲወጣ የምንፈልገው ንጥረ ነገር ከእሳት ካወረዳችሁ በኋላ አቆዩት እንጂ እሳት ላይ አታቆዩት። ዳይ ቪዲዮውን አይታችሁ አሰራሩን እንገናኝ። ስራውን እንዳያችሁት ነው። አሁን እንቀጥል። ይሄ እንደ ቅርንፉዱ ስፕራይ አይደለም፣ እሱ ሲሆን አሁን ጸጉራችን ከርዳዳ የሚበጣጠስ ከሆነ የቅርንፉዱን ስፕራይ ጸጉራችን ዘለለው ማለትም ጫፍ ጫፍን አንቀባም። ይሄ ግን መለው ሰውነታችሁ ማነው፣ መለው ጸጉራችሁን ከቆዳችሁ ጀምሮ እስከ ዘለለው ድረስ ቀሉት። ሞር ግን ቆዳችሁ ላይ በጣም ብዛት ከሰራችሁት ፍሪጅ ማድረግ ትችላላችሁ። ለአራት ለአምስት ቀን ግን ችግር የለው። በሳምንት አንዴ ሁለቴ መቀባት ትችላላችሁ። ማካፈል ላይ እስከዚሁ ነኝ። ብዙም አልችልም፣ እሱ ችግር አያመታው። ዋናው ጸጉራችን እንዳይበላሽ እንደዚህ አሽመመተው አለብን። ቤተሰቦች ይሄንን ይመስላል። እንደምትወዱት ተስፋ አደርጋለሁ። ቪዲዮ ላይክ አድርጉ። ባይ ባይ